በሚችጋን በአንድ ያገለገሉ መኪናዎች በሚጣሉበት ስፍራ ላይ አንድ ሰው ተገድሏል። ወንጀሉ በተፈጸመበት ስፍራ ላይ ምንም አይነት ፍንጭና የፎረንሲክ ማስረጃዎች አለመገኘታቸው ምርመራውን ከባድ አድርገውታል። የኮምፒውተር ፎረንሲክ ባለሙያዎች ግን ማንም ያልጠረጠረውን ማስረጃዎች አግኝተዋል። የወሲብ ቅሌት፣ ውሸት እና አስደንጋጭ ምስሎች ተገኝተዋል። የዛሬው የወንጀል ታሪካችን ቅኝት ነው። አብራችሁን ቆዩም። እንደ ጎርጎሪያኖ የቀን አቆጣጠር ህዳር 8 1989 ምሽት ላይ ቼክ ሚለር አንድ አስደንጋጭ ስልክ ተደወለለት። ስልኩ የተደወለው ከወንድሙ ሚስት ነበር። ወንድምህ ብሩስ ጠፋ ስትል ነበር ያረዳቸው። ብሩስ ለራት ወደ ቤት አልሄደም፣ በቢሮው ስልክ ሲደወልለትም አያነሳም። ወንድሙ ሚለር ጊዜ አላባከነም። በፍጥነት ወደ ወንድሙ የሥራ ቦታ ገሰገሰም። በሩናን ኳኳ ምላሽለም ወደ ውስጥ ሲዘልቅ ወንድሙን ተገርሎ ወለሉ ላይ ተዘሮ ተመለከተው። ብሮስ ሚለር ደረቱ ላይ በተተኮሰበት አንድ ጥይት ነበር ህይወቱ ያለፈው። እሱ በተገደለበት ሰዓት ስልክ ይዞ ነበር። ሁልጊዜም ቢሆን ሟች ብሮስ ደንበኞቹ ዝርዝር በማጣት እንዳይቸግሩ 200 ዶላር በደረት ኪሱ ይይዛል። ፖሊስ በስፍራው ሲደርስ ግን ያገንዘባል ነበረም። የግድያው መንስኤ ሲታይ ዝርፊያ ይመስላል። ነፍሰ ገዳዩ በጣም ጠንቃቃ ሰው ነበር፣ እናም ምንም አይነት ፍንጭ ትቶ አልሄደም። ሰዓታትን የፈጀ በጥንቃቄ የተሞላ ፍተሻ ተደርገው አንድም አጠራጣሪ ነገር ማግኘት ሳይቻል ቀረም። ብሩስ ሲገደል ስልክ ላይ ነበር። ነገር ግን እኔ በስልክ እያናገርኩት እያለ ነበር የተገደለው የጥይት ድምጽ ሰምቻለሁ ብሎ ወደ ፖሊስ ቀርቦ የተናገረ ሰው አልተገኘም። ብሩስ ሲገደል አርባ ስምንተኛ ዓመቱ ላይ የነበረው ሲሆን ከስድስት ወራት በፊት ደግሞ በ20 ዓመት ከሱ የምታንሰውን የ28 ዓመቷን ሸሪን አግብቶ ነበር። ሸሪ ከቀደመ ትዳሯ የወለድቻቸውን ሶስት ልጆቿን እንደ አባት ሆኖ ሊያሳድግላትም ቃል ገብቶላታል። እሱ በጣም ጠንካራ ሰራተኛ እንደነበርም ይነገራል። ሸሪ ስለ ባሏ ብሮስ መልካምነትና ተንከባካቢነት ተናግራ አትጠግብም። እሷንና ልጆቿን አንቀባሮ እንደያዛቸው እሱን የመሰለ ሰው እግር እስኪነቃ ቢኬድ እንደማያገኝ ትናገራለች። ሸሪ ሶስት ልጆቿን እየተንከባከበች ከቤቷ የማትወጣ የቤት እመቤት ናትና፣ በባሏ ግድያ ባትጠረጠርም ባሏን ግን በዚህ መልኩ ሊገድለው የሚችለው ሰው ላይ ጣቷን ቀስራለች። ከቀድሞ ፍቅረኞቿ መካከል አንዱ የሆነው ጆን ሃቺንሰን በቅናት መንፈስ ተነሳስቶ ባሏን ሊገድለው እንደሚችል ለፖሊስ ተናግራለች። ከቅናት ባለፈም ከባሏ በርካታ ሺ ዶላር ተበድሮት እንደነበረም ተናግራለች። ተጠርጣሪው ሃቺንሰን ግድያው በተፈጸመበት ዕለት ቤቱ ብቻውን እንዳመሸ ለፖሊስ ማስተባበያ ሰጥቷል። ፖሊስ የሟችንና የሃቺንሰንን ግንኙነት በጥልቀት ለማጥናት እየሞከረ በነበረበት ሰዓት አንድ ሌላ ሞት መጣም። ሃንቺንሰን በሰጠው የእምነት ክህደት ቃል እርግጠኛ ያልነበረው ፖሊስ ቀጣፊዎችን መለየት ያስችላል የሚባለውን የፖሊግራፍ ምርመራ እንዲያደርግ ጠየቀው። እሱም ተስማማም። ነገር ግን ሃንችሰን በምርመራ ወቅት ራሱን ስቶ ሆስፒታል እንዲገባ ተደረገም። ፖሊስ ከፖሊግራፍ ምርመራው በተጨማሪ ሌላ ጠንካራ ማስረጃ ያስፈልገዋል። ብሩስ የተገደለው በሀያጌጅ የጦር መሳሪያ ነበር። ነገር ግን የሟች ቤት ሲፈተሽ ይህ የጦር መሣሪያ አልተገኘም። ፖሊስ ለምርመራው የሚያግዘው ከዚህ ግባ የሚባል በቂ ፍንጭ ሳይገኝ ሳምንታት ተቆጠሩ፣ ወራትም አለፉም። ምርመራው በዚህ ሁኔታ ላይ ያለ ግን ከአንድ ሺህ 127 ኪሎ ሜትር ርቀት በካንሳስ ከተማ አንድ ያልተገመተ ነገር ተፈጠረም። የቀድሞ የግድያ ወንጀል መርማሪ የነበረው ጀሪ ካሴዲ በቀኝ እጁ የጦር መሳሪያ በግራ እጁ ደግሞ መጽሐፍ ቅዱስ ይዞ በቤቱ ሞቶ ተገኘም። ጠረጴዛው ላይ የፍቺ ደብዳቤ የተገኘ ሲሆን ከቅርብ ሰዎቹ ማረጋገጥ እንደተቻለው ደግሞ እሱ ከቅርብ ጊዜ ወዲህ በኃይለኛ ድብርት መሰቃየቱን ተከትለው የጸረ ድብርት መድኃኒት እየወሰደ ነበር። ከመኖሪያ ቤቱ በር ላይ ከሚገኘው የቆሻሻ ማጠራቀሚያ ቅርጫት ላይ ጀሪ ብቻ እንዲመለከተው የሚል ጽሑፍ ያለበት የቪዲዮ ካሴት በድንገት የፖሊስ ዓይን ውስጥ ገባም። በቪዲዮ ላይ አንዲት ሴት ወንድን ለማማለል በሚመስል መልኩ ትደንሳለች፣ እርቃኗን ትውረገረጋለች። የሟች ጀሪ ጓደኞች በምስሉ ላይ የምትታየው ሴት ሚችጋን የምትኖረው የሟች ጀሪ ፍቅረኛ ናት ሲሉ ለፖሊስ ቃላቸውን ሰጥተዋል። ስሟም ሸሪ ይባላል ሲሉ አክለውም። ሸሪ ማለት ደግሞ በስራ ቦታው እያለ የተገደለው የብሩስ ሚስት ናት። የካንሳስ ፖሊስ 1127 ኪሎ ሜትር ርቀት ላይ ለሚገኘው የሚችጋን ፖሊስ በመደወል ሸሪ የተባለች ሴት ማን ናት ሲሉ ጠየቁም። በብሩስ ግድያ ምርመራ ላይ የነበሩት የሚችጋን ፖሊስ እየሆነ ያለውን ነገር ለማመን ከብዷቸዋል። ከዚህ ባሏ የሞተባትና በሐዘን ያለች ሴት እንዴት የርቃን ቪዲዮዋ በሌላ ሀገር ራሱን ባጠፋ ሰው ቤት ውስጥ ተገኘ ሲሉ ራሳቸውን ጠየቁም። የሚቺጋን ፖሊስ ጊዜ አላባከኑም። ሐዘንተኛዋን ሸሪን ከሶስት ልጆቿ በመለየት ለምርመራ ፖሊስ ጣቢያ ወሰዷት። እሷ ራሱን ስላጠፋው ጄሪካ ሴዴ የምታውቀው ነገር እንደሌለ ሰውየው ማን እንደሆነ ስሙንም ለመጀመሪያ ጊዜ ከነሱ እንደ ሰማችው ተናግረች። ለጀሪ የርቃን ምስልሽን ልከሽለታል ወይ ስትባል በፍጹም ብላ ተከራከረች። ምስሉን ሲያሳዩት ግን አዎ አውቃሬክ ሲበዛ ውስብስብ ነበር። ውሸትና ታማኝነት የጎደለው የፍቅርና የትዳር ህይወት ለመርማሪዎች ስራ ቀላል አልነበረም። ቀናት በፈጀው የባለሙያዎች ፍተሻ ከሁለቱም ኮምፒውተሮች ሃርድ ድራይቭን በመጠቀም ጠፍተው የነበሩ ምስሎችን አንድ በአንድ መልሰው ነፍስ እንዲዘሩ አደረጓቸው። ፓስዋርድ ፕሮቴክትድ አካውንት ዘዴን በመጠቀም ከባለቤቱ ውጭ ማንም እንዳያገኛቸው ተደርገው ተቆልፈው የነበሩ መረጃዎችን በተመሳሳይ ሃርድ ዲስኩን በመጠቀም የአደባባይ ሚስጥር እንዲሆኑ ተደረገም በኮምፒውተር ፎረንሲክ ባለሙያዎች አማካኝነት። በመቶዎች የሚቆጠሩ ማስረጃዎች ለመርማሪዎች ተሰጡም። ራሱን ባጠፋው ጀሪ ኮምፒውተር ላይ እሱና ሸሪ ግድያን የተመለከቱ መረጃዎችና እቅዶቻቸውን የተለዋወጡባቸው ማስረጃዎችን ሲመለከቱ መርማሪዎች ደንግጠዋል። በአጠቃላይ ሚስት ሸሪ ከ1127 ኪሎሜትር ርቀት በካንሳስ ከተማ የሚኖረው ጀሪ ባለቤቷን ብሩስን እንዴት መግደል እንዳለበት ዝርዝር ቅዷን ጽፋለታለች። ፖሊስ በተገኙት ማስረጃዎች ሸሪን ሲጋ ፈጣት። የእሷ ምላሽ አላውቅም። ብቻ ሆነም የተላላክ ናቸው ተብለው የወጡት የጽሑፍ መልእክቶች ሆን ተብለው እኔን ተጠያቂ ለማድረግ የተዘጋጁ የፈጠራ መልእክቶች ናቸው፣ ስትል ሸሪ ወገቧን ይዛ መከራከር ጀመረች። ፍርድ ቤት ከፍተኛው የፍትህ ተቋም ነው። ፍርድ እንዲዛባ አይፈልግም። ይህ ጉዳይ በንብ መጣራት ስላለበት ባሏ እንዲገደል እቅድ ያወጣችው ሸሪና ራሱን ያጠፋው ጀሪ በኢንተርኔት ያደረጓቸው የመልእክት ልውውጦች ትክክለኛ ስለመሆናቸው በወቅቱ የኢንተርኔት አቅራቢ የነበረውን ተቋም ትብብር እንዲያደርግ ጠየቀም። ሸሪና ጀሪ የራሳቸውን የይለፍ ቁጥር ተጠቅመው በተመሳሳይ ቀንና ሰዓት ኢንተርኔታቸውን ከፍተው እንደገቡና በኩል ሰዓት እንደወጡ የኢንተርኔት አቅራቢው ተቋም ማረጋገጫ ሰጠም። ተቋሙ ለፍርድ ቤቱ የሰጠው መረጃ በዚህም አላበቃም። ሸሪ ባሏ ከተገደለ ከአንድ ቀን ተኩል በኋላ ለኢንተርኔት አቅራቢው ተቋም ደውላ ስሟና አድራሿ እንዲቀየርላትም ጠይቃ ነበር። ባሌ እንዲገደል ራሱን ላጠፋው ጀሪካ ሄደ የሰጠሁት ምንም አይነት መረጃ የለም ብላ እየማለች የምትገዘተው ሴት ሸሬ ከግድያው በኋላ በስሟ በከፈተችው የኢሜል አድራሻ በርካታ የመልእክት ልውጦችን ማጥፋቷ በባለሙያዎች ማረጋገጥ ተችሏል። የሸሪ ኮምፒውተር ተቀምጦበት በነበረው ጠረጴዛ ላይ የፊደል ግድፈት ያለበት ጆን ኦኮኖ የሚል ስም የተገኘ ሲሆን በራሷ በሸሪ የእጅ ጽሁፍ የተጻፈ የስልክ ቁጥርም ተገኝቷል። ኮምፒውተሯ ላይ የተገኘው መልእክት ኮን ተብሎ እኔን ወንጀለኛ ለማስባል ታቅዶ በእኔ ስም የተጻፈ መልእክት ነው ብላ ስትከራክር የነበረችው ሸሪም ከእቅዳችን ውጭ አንዳች ነገር ከተፈጠረ በተመሳሳይ የፊደል ግድፈት ያለበትን ስም ጆን ኦኮኖን ጠቅሶ ተመሳሳይ ስልክ ቁጥር አስቀምጦ ለሱ ደውይለት ብሎ ኢንተርኔት ላይ የላከው መልእክቱ ሲገኝባት ከመቅበዝበዝ ውጭ ምርጫ አልነበራትም። የተገኙት ማስረጃዎች በሙሉ ሚስት ሸሪ ባሏን ድትገድላት ራሱን ካጠፋው ጀሪ ጋር በኢንተርኔት ሲጻጻፉ እንደነበር ቁልጭ አድርጎ ያሳያል። የተገኙት ማስረጃዎች እንደሚያመላክቱት ከሆነ ሸሪ ባባብሮስን ባሏ ብሮስን ባገባቸው በአንደኛው ሯ አሜሪካ ኦንላይን ቻትሮም እየተባለ ወደሚጠራው ሴትና ወንድ ወደሚያገናኘው ድረገጽ ገባች። ከጀሪ ጋር ተዋወቀች። የቀድሞው የግድያ ወንጀል መርማሪው ጀሪ በወቅቱ ሚስቱን ፈቶ ስለነበር ውሃ ጣጭ እየፈለገ ነበር። ሸሪ ደግሞ በትዳሬ ደስተኛ አይደለሁም ብላ ተዋወቀችው። ከዛም ላይ ንስጋ በቅተው አንሶላ እስከ መጋፈፍ ደረሱም። ሸሪ ከዚህ ሰው ጋር በባሏ ላይ መማገጥ የማታፍርበት ስራዋ ሆነም። ለጥቂት ቀናት ሲለያዩ እንኳ የራሷን ምስል እርቃኗን እየቀረጸች ለዚህ ሰው ትልክለታለች። በመካከላቸው ያለው የቦታ ርቀት ፍቅራቸውን እንዳያቀዘቅዘው ሸሪ ለቀድሞ የግድያ መርማሪ በየጊዜው የእርቃን ቪዲዮቿን በመላክ እንዳይረሳት እያደረገችው ነው በዚህ ሁኔታ ላይ ያሉ ነበር። አባት ላደርግህ ነው፣ ካንተ መንታ ልጆችን ጸንሻለሁ በማለት ሸሪ የቀድሞን መርማሪ እንኳን ደስ አለህ ያለችው። ይች ሴት ሲበዛ ምስሪ ናት። እሱን ለማሳመን ከነፍሰ ጡር ጓደኛዋ የወሰደችውን ነፍሰ ጡር እንደሆነች የሚያሳየውን የርግዝና መመርመሪያ ላከችለት። በዚህም ሳታበቃ ከአምስት ዓመት በፊት ሶስተኛ ልጇን ነፍሰ ጡር በነበረችበት ጊዜ የተሰጣትን የአልትራሳውንድ ውጤትም እንዲያዩ አደረገችው። የሴቲቱ የፈጥራ ታሪክ ሲቀጠል ባለቤቴ የተደራጁ ወንጀሎችን ከአንድ ማፊያ ቡድን ጋር ይፈጽማል፣ በወጣ በገባ ቁጥር ይደበድበኛል ስትል እያለቀሰች ለቀድሞ የግድያ ወንጀል መርማሪው ጀሪ ነገረችው። ይበልጥ ይህንን ሰው የስሜታ ይስት አድርገው ደግሞ ባደረሰብኝ ድብደባ ያልተወለዱት መንታ ልጆቼ በማህፀኔ እያሉ ህይወታቸው አለፋለችው። ለማሳመንም ሆዷን ሜካፕ ለቅልቃ ወዴላ እያደረሰብኝ ጥቃት ብላ ምስሉን ኢሜይል አደረገችለት። የምወዳትን ሴት እያሰቃየ ይህ አልበቃው ሲል ደግሞ ያልተወለዱ መንታ ልጆችን ገደላቸው ያለው ጀሪ ብሩስን መግደል ወንጀል ሳይሆን ፍትሕን ማስፈን ነው ብሎ በማሰብ ከሥራ ውጭ ምንም የማያውቀውን የአርባ ስምንት ዓመቱ ብሩስን ገደለው። ሁለቱም ኮምፒውተራቸውን ከፍተው ብሩስን እንዴት መግደል እንዳለባቸው መልእክት ተለዋወጡም። ሸሪ በፍጹም ባለቤቴ ብሩስ እንዳይጠራጠር አንተ ለመግደል ከመግባት በፊት ስልክ ደውልለትና በወሬ እጠምደዋለሁ፣ ከዛም አንተ ሰተት ብለህ ገብተህ በነጻነት ትገድለዋል ስትል የቀድሞውን የግድያ ወንጀል መርማሪው ጀሪን አበረታታቸው። ጀሪ በርካታ የግድያ ወንጀልን መርምሯል፣ ወንጀለኞችንም ዘብጥ እያወርዷል። ወንጀሉ በተፈጸመበት ስፍራ ከልምዱ በመነሳት ምንም አይነት ፍንጭ ሳይተው እንዴት መውጣት እንዳለበት ያውቃል። ነገሩ የሚጀምረው ከዚህ ነው። ብሩስ ከተገደለ ከጥቂት ቀናት በኋላ ጀሪ ለሚወዳት ሴት ሸሪ በተደጋጋሚ ስልክ ሲደውልላት አታነሳም። ኢሜይል ቢያደርግላትም ለኢሜሉ ምላሽ አትሰጥም። እሷ ባሏን በዚህ መልኩ ካስወገደችው በኋላ በፍጥነት ሳትውል ሳታድር ከሌላ ወንድ ጋር ፍቅር ጀምራለች። ጀሪ በዚህ ሴት ተታለው ምንም የማያውቀውን ባሏን መግደሉን ጸጽተውት ራሱን ለማጥፋት ተዘጋጅቷል። ራሱን ከማጥፋቱ በፊት ለቤተሰቦቹ ደብዳቤ ጻፈም። መጀመሪያ አካባቢ ሸሪን አምኗት ነበር። ይህ ጨካኝ ሰው የመወዳትን ሴት ይደበድባታል። በዚህም አላበቃም። ያልተወለዱ መንታ ልጆችን ገና በእናታቸው ማኅፀን እያሉ ገደላቸው። ከአንድ ሺህ ኪሎ ሜትር በላይ አሽከርክሬ ሂጄ ገደልኩት ይላል ጀሪ። ነገሩ በጣም ዘግይቶ እንደገባውና ሴቲቱ መጠቀሚያ እንዳደረገችውም ጽፏል። በፍቅሯ ምክንያት ምንም ነገር ማየት አልቻልኩም ነበር። ለካ እሷ ከባሏ አትፈልገው የነበረው ነገር ገንዘብ ብቻ ነበር። እሷ ባል የሚባል ነገር አትፈልግም። ሸሪ በነብስ የተጫውታብኛለች። ባጠመደችልኝ ወጥመድም ሰተት ብዬ ገባሁ ይላል ክሱ ከሱ ተደራጅቶ የቀረበለት ፍርድ ቤት ሸሪ የባለቤቷን ሀብት ንብረት ያለማንም ተቀናቃኝ ለመውረስ በማሰብ ባሏን ያስገደለች ወንጀለኛ መሆኗን ብይን ሰጠም። ባሏ ከተገደለበት ጊዜ ጀምሮ በርካታ መጠን ያለው ገንዘብ ከባንክ እያወጣች መበተኗ ደግሞ የፍርድ ቤቱን ውሳኔ ትክክል እያደርገዋል። በመጨረሻም ባሏን በተቀነባበረ ሴራ ያስገደለችውና ሌላውን ሰው ደግሞ ለጸጸት በመዳረግ ራሱን እንዲያጠፋ ያደረገችው ሴት በድሜ ልክ ጽኑ ስርዓት እንድትቀጣ ተወሰነ። ሰላም።